ነጭ ልብ ቅርጽና አይ ላቭ ማይ ማም ነው የሚለው በእንግሊዝኛ አይ ላቭ ማይ ማም አስገባት። ነጻነት ከዚህ በፊት ልውሰድሽ ስትልሽ ደሞዝ ጠብቄ ነው መውጣው፣ ብለሻታል። ነጻነት ኒዩት ላይ ነሽ። የለሮሂ የለችም። እንደነሳ አዎ ብላታለች። ምክንያቱም እናቷ ችግር ላይ ስለሆነች እናቷን ታግራት ስለሆነች ለበዓል ገንዘብ መላክ ስላለብኝ ለእናቴ እንጨርሳለብኝ ብላታለች። ሳምኩ እዚህ ጋር ማለው አሽክ ምንድን ነው ያለችው ልጅቷ? የዛኔ ቻንስ ሰጥቼ ልወስዳት ስል ቅድም እንዳልሽው አንቺም ለእናቷ እኔም ነግረታለሁ። እናቴ መርዳት ስለነበረብኝ ገንዘብ ፈልጌ ነው የቀረሁት አለች። ከዛ በዛ ሰዓት ላይ ግን ና ውጭና እንውሰድሽ ብለናት ነበረ። ከዛ ደግሞ ደሞዟንም ሳትሰጣትና ይህ ነገር ችግር ሲፈጠር ነው ድጋሚ አሁን አስወጡኝ እያለች ነው የምትለው። ለምን የዛን ጊዜ እድሉን አልተጠቀምሽበትም? ሀቁ እናቴ ገንዘብ ያስፈልጋል ነበረ እኩ ወተሽ ገንዘቡን ለምነሽም ቢሆን ምንም ብለሽ ገንዘቡ ይላክ ነበር። መጀመሪያ አንቺ ህይወት ይቀድማል እኮ አየሽ። አሁን ያለንበት ጭንቅ አንቺን ለማውጣት የዛን እድሉን አግኝተሽ እድሉን በተገኘ ሰዓት ከእንደዚህ አይነት ክፉ ቤት እድሉ በተገኘ ሰዓት ይወጣል እ እንዲመልሱሽ አድርጊን ያለችኝ እንጂ መተን እንወስድሻለን ብላኝም ማታቅም አላለችኝ። አሁን የምንፈልገው እዛ ቦታ ሎኬሽኑን ደርሶኛል። እዛ ቦታ ሄዶ ፖሊስ ሚጠራልን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 ምንድን ነው የምትይው? መፍትሄው አሁን እኛ ወይ ካልሆነ ሽንት ቤቷን ዘግታ እንድትደውል ፖሊሶች ጋር ማለት ነው። እና ወዲያው መጥተው እንዲያነሷት እያለን በዚህ ሁኔታ እንድ ቀን ማደር አለባት ብያ ላስብ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

እሷ በጣም ነው የምትወድሽ። በጣም በእያንዳንዱ ሂደት ሳታመሰግንሽ ቀርታ አታውቅም በእያንዳንዱ ሂደት ልካውልኝ ወይም ደግሞ የሆነ ነገር እራሷ ከአንድ በቷ ያለችው ነገር ነው። በዚህ አመሰግናሻለች። ምክንያቱም የሰው መልካምነት በማንኛውም ሁኔታ በየትኛውም ሂደት ስለሚነገር። እሺ፣ አሁን እንድትወጣ የበሰጠሻ ቁጥር ብቻ ትደውሪ ስለዚህ በዛ ትደውል ትደውል። ስንት ስንት ነበር የሰጠሻ ቁጥር ልጻፈው። እሺ በቃ በዚህ ትደውል እና መጥተው እንትን ይበሏት ወደ አንቺን ቢያመጧት ችግር የለውም። ምክንያቱም ወደ ሀገር መግባትን ስለማትፈልግ መስራት እሺ እናቴ እሷ ስላለ ነው። በጣም ነበር ነው ስ ይመስላል እንግዲህ፣ እንደሰማችሁት አሁን እጅሽ ላይ ባለው ስልክ እኛ እየሰማን ፖሊስ ጋር ደውል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 ሴትዮን ቆይ እንደላለዋ ሴትዮ ጋር ደውላ እያወራቻት ነው ብላለች። ምን በምን ቁጥር ደውላላት ይሁን ምን ይሁን ፈጣሪ ነው።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 እጣው ደግሞ ይወጣል የተባለው በአንድ ኖቬምበር አንድ እና ትኬቱ ላይ ና አይዶ ነው፣ ግን እኔ የላኩልኝ ልጆቹ ሰላሳ አንድ ነው። በጣም ብዙ ልጆች የያዙ ትኬት አለ።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

የዛሬ ሁለት ዓመት ው ማክሲም። እኛ ደግሞ ያው በፍቅር ስለምትመክሪን ልባችን ውስጥ ነው። እሺ ምን አለች ደላላዋ? ዋጋ ስራ ካልጨረሰችም ሴትዮዋ ጠር እያወራቻት ነው። እንትን ብር መልሽ እያለቻት ነው። ብሩ አምጭና ልጅቷን እናስወጣት እያለቻት ነው። ስለዚህ እነሱ ለመመለስ ለማይፈልጉ ነው እንጂ ቀላሉ ሜትር ብር መልሳ ልጅቷን ማስወጣት ትችላለች። ቀደም ያልኩሽ ነው። ስለዚህ ቀላሉ መንገድ ወይ ሰራተኛ ተቀይርላት፣ ወይ ገንዘቧን እንትን ብላ ልጅቷን ማስወጣት ሰራተኛ አልፈልግም ብላት ነው ብች የኔ ሴትዮዋ ነች ሰራተኛ